እንደምናላችሁ እኔ አለው። እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለፈጣን የፀጉር እድገት ተልባን እንዴት አድርጋችሁ መጠቀም እንደምትችሉ እና የሚሰጣችሁን ድንቅ ጥቅሞችን ደግሞ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ። ላለሁኝ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ ለፀጉራችን እድገት በውጪም እንዲሁም ደግሞ በውስጥ በአመጋገብም መጠቀም እንችላለን። ተልባ ለፀጉር እድገት የሚሰጠውን እስቲ ጥቅሞቹን ልንገራችሁ። አንደኛ፣ በኦሜጋ3 ፋቲ አሲድ የበለጸገ ነው ተልባ የአልፋ ሊኖሌኒክ አሲድ ኤኤል የተባለ በእጽዋት ላይ የተመሰረተ ኦሜጋ ስሪ ፋቲ አሲድን በውስጡ የያዘ ሲሆን ይህም የፀጉር ስሮችን ጥልቅ በሆነ መንገድ ይመግባል። ኦሜጋ ስሪ የፀጉር መሳሳትና መነቃቀልን ሊያስከትል የሚችለውን የራስ ቅል ብግነትን ይቀንሳል። ወደ ፀጉር ስሮች የሚሄደውን የደም ዝውውርን ያሻሽላል። ይህም የተመጣጠነ የምግብ አቅርቦት የተሻለ እንዲሆን ያደርጋል። ይህም ከጊዜ በኋላ ጠንካራ፣ የሚያብረቀርቅ እናም ጥቅጥቅ ያለ ጸጉር እንዲኖረን ያደርጋል። ሁለተኛ፣ ጸጉርን ከስሩ ያጠነክራል። ተልባ እንደ ቫይታሚን ቢዋን፣ ቫይታሚን ቢቱ፣ ቫይታሚን ቢሲክስ፣ ፎሌት፣ እና ኒያሲን የመሳሰሉ ጠቃሚ ንጥረ ነገሮችን ይዟል። እነዚህ ቫይታሚኖች የጸጉር ዘንግን ያጠነክራሉ እናም መሰባበርንም ይቀንሳሉ። ንጥረ ምግቦቹ የጸጉር ስርን በመመገብ የመለጠጥ ችሎታውን እናም ለጉዳት የመቋቋም አቅሙንም ያሻሽላሉ። በተደጋጋሚ መጠቀም በደካማ ጸጉር ምክንያት የሚከሰተውን የጸጉር መርገፍና የጸጉር ጫፍ መሰባበርን ይቀንሳል። ሶስተኛ ፈጣን የጸጉር እድገትንም ያበረታታል። በተልባ ውስጥ የሚገኙት ኦሜጋ ስሪዎች ቫይታሚን ኢ እናም ሊግናንስ ተደምረው የፀጉርን እድገትን በተፈጥሮ ያነቃቃሉ። ፎሮፎርን፣ ድርቀትንና የራስቅል መፋቅን በመቀነስ የራስ ቅል ጤንነትን ያሻሽላል። ለፈጣን እድገት ቁልፍ የሆነውን ትክክለኛ የእርጥበትና የዘይት መጠንንም ያቀርባል። የተልባ ጄል በውጭ ሲቀባ አዲስ የፀጉር እድገትን የሚያበረታታ እናም መሰባብርን የሚቀንስ መከላከያ ሽፋንን ይፈጥራል። አራተኛ ፀጉራችንን በጥልቀት ይቀባልናም ያለሰልሳል። ተልባ በውስጡ ባለው ሙስሌጅ እንደ ጀል ያለ ንጥረ ነገር ምክንያት ተፈጥሯዊ የእርጥበት ሰጪ ወይም ደግሞ ሞስቸራይዘር ነው። ሙስሌጁ የጸጉርን ክሮች ወይም ደግሞ ዘለላዎች በመሸፈን እርጥበት እንዳይወጣም ያደርጋል። መበጣጠስን፣ ድርቀትንናም ለእይታ ደብዘዝ ማለትንም ይከላከላል የተጠማዘዘ ጸጉርን ቅርጽ እንዳይለቁ ያደርጋል። እንዲሁም ጸጉርን ለስላሳ የሚያብረቀርቅናም በቀላሉ የሚስተካከልም ያደርገዋል። አምስተኛ የራስ ቅልን ፒኤች እና የዘይት ምርትንም ያስተካክላል። ጤናማ የራስ ቅል ፒኤች ለጠንካራ ጸጉር እድገት ወሳኝ ነው። ተልባ የራስ ቅልን ተፈጥሯዊ ዘይትን የሴበም ምርትን በማመጣጠን እጅግ በጣም ዘይታማ ወይም ደግሞ ደረቅ እንዳይሆን ይከላከላል። የተመጣጠነ የራስ ቅል አካባቢ የፀጉር ስሮችን እንዳይደፈኑ በማድረግ ጤናማና ጥቅጥቅ ያለ እድገትንም ያበረታታል። እንደ ማሳከክናም ፎሮፎር ያሉ የተለመዱ የራስ ቅል ችግሮችንም ይቀንሳል። ስድስተኛ በአንቲኦክሲዳንቶችም የተሞላ ነው። ተልባ በሊግናንስ እና በቫይታሚን ኤ የበለጸገ ሲሆን እነዚህም ኃይለኛ አንቲኦክሲዳንት ንጥረ ነገሮች ናቸው። እነዚህም የፀጉር ሴሎችን በአየር ብክለት፣ በአልትራቫዮሌት ጨረሮች እና በኬሚካሎች ከሚመጣ ከኦክሲዲቲቭ ስትረስም ይከላከላሉ። ቫይታሚን ኢ ወደ ራስ ቅል የሚሄደውን የደም ፍሰትን ያሳድጋል። ይህም የተመጣጠነ የምግብ አቅርቦት የተሻለ እንዲሆንም ያረጋግጣል። ያለ ጊዜ ሽበት እንዳይከሰት ያዘገያል። እናም ፀጉር ወጣት መስሎ እንዲታይም ያደርጋል። ሰባተኛ የጸጉር መርገፍንና መሰባበርንም ይቀንሳል። የተልባ የአመጋገብ ይዘቱ ማግኒዥየም፣ ማንጋኔዝ፣ ሴሊኒየም እና ዚንክን ያካተተ ሲሆን፣ ሁሉም ለጸጉር ጤንነት አስፈላጊ ናቸው። የጸጉር መርገፍን የሚያስከትሉ የንጥረ ነገር እጥረትም እንዳይከሰት ይከላከላል። የጸጉርን ውጫዊ ሽፋንን በማጠናከር ለጉዳት የመቋቋም አቅምም እንዲኖሩ ያደርጋል። ከጊዜ በኋላ ፀጉር ጥቅጥቅ ያለ እና ሞልቶም ይታያል። ስምንተኛ ፎሮፎርን እናም የራስ ቅል ኢንፌክሽኖችንም ይከላከላል። የተልባ አንቲ ኢንፍላማቶሪ እናም ጸረ ባክቴሪያ ወይም ደግሞ አንቲ ባክቴሪያል ባህርያት ለራስ ቅል ተፈጥሮዊ ፈዋሽ ያደርገዋል። የራስ ቅልን ንጹህ እናም ኢንፌክሽንን ከሚያስከትሉ ረቂቅ ህዋሳትም ነጻ ያደርጋል ማሳከክን ፎሮፎርን እናም የራስ ቅል መፋቅንም ይቀንሳል። ጤናማ የራስ ቅል ቀጣይነት ያለው እናም ጤናማ የጸጉር እድገት እንዲኖርም ያረጋግጣል። ስለዚህ ተልባ በጸጉራችን በላይ በውጫዊም ወይም ደግሞ በውስጣዊ በአመጋገብም ለጸጉራችን እድገት ድንቅ ጥቅሞችን ይሰጠናል ማለት ነው። ታዲያ ተልባን ለጸጉር እድገት እንዴት መጠቀም እንደሚቻል ደግሞ ልንገራችሁ። አንደኛ የተልባ ጄልን በውጪ ለመቀባት እንዴት እንደምትጠቀሙ ልንገራችሁ። ሩብ ኩባያ ወይም ደግሞ አንድ አራተኛ ኩባያ ተልባን በሁለት ኩባያ ውሃ ውስጥ ጄል እስኪፈጠር ድረስ አፍሉት። ከዛም አጥልላችሁ አቀዝቅዙት። ይህንን በቀጥታ በራስ ቅልና በፀጉራችሁ ላይ ቀቡት። ከዛም ከ30 እስከ 45 ደቂቃዎች አቆይታችሁ መታጠብ ነው። ታዲያ ለተሻለ ውጤት በሳምንት ከሁለት እስከ ሶስት ጊዜ መጠቀም ይኖርባቸዋል። እንዲሁም ደግሞ ሁለተኛ የተልባ ዘይትን ማሳጅ ለማድረግ መጠቀም ነው። ኦይሉን ማለት ነው። የተልባ ዘይትን በትንሹ አሞቃችሁ በራስ ቅላችሁ ላይ ክብ እንቅስቃሴን በማድረግ ማሳጅ ማድረግ ነው። ታዲያ ከመታጠባችሁ በፊት ሌሊቱን ሙሉ ወይም ደግሞ ከአንድ እስከ ሁለት ሰዓታት መተው ያስፈልጋል። ይህም የደም ዝውውርን እናም እርጥበትን የመያዝ አቅምን ለማሻሻል ይረዳል። ሶስተኛ፣ ተልባን በየቀኑ መመገብ ነው። በአመጋገብም ለጸጉራችን እድገት ጥቅሞችን ይሰጠናል። በየቀኑ ከአንድ እስከ ሁለት የሾርባ ማንኪያ የተፈጨ ተልባን ተመገቡ። ወደ እስሙዚ ውስጥ ወደ እርጎ፣ ወደ ሰላጣ ወይም ደግሞ ወደ ኦትሜል ጨምራችሁ ተልባን ተመገቡ። ኦሜጋ ስሪዎችንናም አንቲኦክሲዳንቶችን በማቅረብ ጸጉርን ከውስጥ ይንከባከበዋል። ታዲያ ሁልጊዜ ተልባን ከመብላታችሁ በፊት መፍጨት አለባችሁ። ካልፈጫችሁ ሙሉ ተልባን የምትመገቡ ከሆነ ምንም ጥቅምን ሳይሰጣችሁ በቀጥታ ሙሉ ተልባው በሰገራ ሊወገድ ስለሚችል በአንጀታችን እንዲዋጥ ተልባን በተቻላችሁ መጠን ስትመገቡ ፈጭታችሁ ቢሆን ተመራጭነት አለው። እንዲሁም የተልባ ጅልን ደግሞ በማቀዝቀዣ ውስጥ አስቀምጡትና በአንድ ሳምንት ጊዜ ውስጥ ተጠቀሙበት። ለፀጉራችሁ ማለት ነው። እንዲሁም የደም ግፊታችሁ ደግሞ ዝቅተኛ ከሆነ ወይም ደግሞ ከሆርሞን ጋር የተያዙ ችግሮች ካሉ ከመጠን በላይ ከመጠቀም ተቆጠቡ፣ ወይም ደግሞ ሐኪማችሁን አማክሩ። በአጠቃላይ የተልባ የራስ ቅልን የደም ዝውውር በማሻሻል የፀጉር መርገፍን በመቀነስ የፀጉር ዘለላዎችን በማርጠብ የዘይት መጠንን በማመጣጠንና ከኦክሲዲቲቭ ስትረስ በመከላከል የፀጉር እድገትን ይደግፋል። ከፍተኛውን ውጤት ለማግኘት ውስጣዊ እናም ውጫዊ አጠቃቀም አብረው ሲሰሩ የተሻለ ነው ማለት ነው። በአመጋገብም ቢሆን በፀጉራችሁ ላይም ቢሆን ማለት ነው፣ ሁለቱንም መጠቀም ቤስት የሆነ ውጤትን ይሰጣችኋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አድርጋለሁኝ። እናንተ ጋር ያለ ጥያቄ ካለ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። ወይ ቪዲዮ እሰራበታለሁ ወይ በኮመንት ላይ እመልስላችኋለሁኝ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።